ሰላም ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንቅሮችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ ሆናችሁ ቻናሉ ሰብስክራይብ፣ እንዲሁም ቪዲዮ ልብሶች እንዲደርስ ቪዲዮውን ላይክ ማድረጋችሁን ፈጽሞ እንዳዘነጉ፣ እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የሪያል ቤትሱ እግር ኳስ ክለብ ሰዎች ቀጣይ ሳምንት በብራዚላዊ የመስመር አጥቂ አንቶኒ ሳንቶ ዙሪያ ከማንቸስተር ዩናይትድ ጋር ንግግር ለማድረግ ወደ እንግሊዝ ይጓዛሉ ተብሏል። የስፔኑ ክለብ ሰዎች ሁለት አማራጮች ይዘው የሚመጡ ሲሆን የመጀመሪያው አማራጭ ተጫዋቹን በውሰቱ ለተጨማሪ ዓመት ማስፈረም ወይም ሁለተኛው አማራጭ የተጫዋቹን ብቃት ታይቶ የመግዛት ግዴታ ባለበት የውሰት ውል ማስፈረም መሆኑም ተመላክቷል። ተጫዋች እንግዲህ በቀጣይ የውድድር ዘመን ወደ ስፔኑ ክለብ ሪያል ቤትስ የማቅናት ድሉም ሰፊ ሲሲ እንደሆነ ተገልጿል። የብሩኖ ፈርናንዴዝ ወኪል ብሩኖ ወደ አልሂላል የሚሄድ ከሆነ ማግኘት የሚፈልገውን ደሞዝና የተለያዩ ጥቅማጥቅሞችን ለአል ሂላል አስተዳደር ተናግሯል። አል ሂላሎችም ብሩኖ ፈርናንዴዝን ማግኘት ይፈልጋል የተባለውን ደሞዝና ጥቅማጥቅሞች ለመስጠት ፈቃደኛ ሆነዋል። በዚህ ጉዳይም እንደተስማሙ ነው የተገለጸው። አሁን የቀረው የብሩኖ ፈርናንዴዝ እሽታ መልስ ብቻና ብሩኖ ወደ አል ሂላል ለመሄድ እሽታውን አሳይቶ አረንጓዴ መብራቱን የሚያበራ ከሆነ አል ሂላሎች ለማንቸስተር ዩናይትድ ወዲያውኑ የዝውውር ጥያቄያቸውን ለማቅረብ ዝግጁ መሆናቸው ተገልጿል። እንግዲህ እስካሁን ድረስ የብሩኖ ፈርናንዴዝን መልስ እየተጠባበቁት ይገኛሉ። እንግዲህ የብሩኖ ፈርናንዴዝ ወኪልም እንግዲህ ወደዛ ማቅናቱ የሚያመላክተው የዚህ ተጫዋች መዳረሻ ወደ አልሂላል እንዳይሆን በብዙ የማንቸስተር ዩናይትድ ደጋፊዎች ዘንድ ስጋት እንዳሳደረ ነው የተገለጸው እንግዲህ የብሩኖ ፈርናንዴዝ ወኪል ሚጉኤል ፔኒሆ ከሳውዲው አልሂላል እግር ኳስ ክለብ አጠገብ ከሚገኘው ሆቴል አቅራቢያም እንደታየ ነው እንግዲህ መረጃዎች እየወጡ የሚገኙት የብሩኖ ፈርናንዴዝ ዝውውር እስካሁን ድረስ እንግዲህ ውሳኔ እንዳላገኘም እንግዲህ የሚወጡ መረጃዎች ይጠቁማሉ። የምዕራብ ለንደኑ ክለብ ቼልሲ በሳንቾ ወደፊት ዕጣ ፈንታ ላይ የመጨረሻ ውሳኔውን ከማድረጉ በፊት የደሞዝ ጥያቄያቸውን እንደ ወሳኝ ሁነት በመረዳት ከወኪሎች ጋር በንቃት እየተደራደሩ ይገኛሉ። ሰማያዊዎቹ ሳንቾ በዩናይትድ የሚከፈለውን አይነት ደሞዝ በጭራሽ መክፈል አይፈልጉም። ሆኖም ንግግሮች እንደቀጠሉ ሲሆን የመጨረሻውም ውሳኔ ከጥቂት ቀናት በኋላም የሚደረግ ይሆናል። እንግዲህ ቼልሲዎች ዋነኝነት አሁን የቼልሲዎች ሀሳብ ምንድነው ነው የተጫዋቹን ደሞዝ በመቀነስ በስታንፎርድ ብሪጅ ተጫዋቹን የማቆየት ሀሳብ እንዳላቸው ታውቋል። ተጫዋቹን ቢሆን እንግዲህ ወደ ማንቸስተር ዩናይትድ የመመለስ ምንም እሳቤ እንደሌለው የሚታወቅ ጉዳይ ነው። ታዲያ ቼልሲዎች ተጫዋቹን በሚያቆይበት ሁኔታ ላይ ከተጫዋቹ ጋር ድርድር ለማድረግ ዝግጁ እንደሆነ ነው። በዛሬው ዕለት የሚወጡ መረጃዎች የሚጠቁሙት የሰሜን ለንደኑ ክለብ አርሰናል ስዊድናዊውን አጥቂ ቪክተር ዮክሪች ላይ ፍላጎት እንደነበራቸው የታወቀ ጉዳይ ነው። ነገር ግን አሁን ፋብሪዚዮ ባጋረው መረጃ መሰረት መርፈኞቹ ፊታቸውን ወደ ስሎቬኒያው የአርቢ ሌዝቤች የፊት መስመር አጥቂ ቤንጃሚን ሲስኮ አዙረዋል። ድርድሩም ለመጀመር ተዘጋጅተዋል። የማንቸስተር ዩናይትድ ዋነኛ የመሀል አጥቂ ዝውውር ኢላማ የነበረው ሊያም ዴላፕ ወደ ቼልሲ ማምራቱ የሚታወቅ ጉዳይ ነው። ከዚህ በፊት ማንቸስተር ዩናይትድ ሶስት ዋና የፊት መስመር ተሰላፊ ጩ ተጫዋቾች አሉ ተብሎ በስፋት ተዘግበው አልፏል። ሊያም ዴላብ ቪክተር ኦሽሜን ቪክተር ዮክሬሽ አሁን እንግዲህ ከሶስት ውስጥ ሊያም ዲላፕ ወደ ቸልሲ ማቅናቱን አስከትሎ እንግዲህ ከሁለት አንዱ ማለትም ከቪክተር ኦሽሜን ወይም ከቪክተር ዮክሬሽ ማንቸስተር ዩናይትድ በተለይም ደግሞ ወደ ቪክተር ኦሽሜን ያመዘነ ይመስላል። ናይጄሪያዊውን አጥቂ ማንቸስተር ዩናይትድ ወደ ኦልድ ትራፎርድ ለማምጣት በሰንት የዝውውር መስኮት ስራዎችን እንደሚሰሩ ነው የተገለጸ የሚገኘው። የሊያም ዲላፕ ወደ ቸልሲ ማቅናት አስመልክቶ የኤሪክ ቲናጉ ክለብ ባየር ሊቨርኩሰን አንቶኒንና አሊሃንድሮ ገርናቾን ለማስፈረም ፍላጎት ማሳየቱ ተዘግበዋል። እንግዲህ ሁለቱም ተጫዋቾች ማንቸስተር ዩናይትድን በክረምቱ የዝውውር መስኮት የመልቀቅ ዕድላቸው እጅግ ሰፊ ነው። ታዲያ የቀድሞ የማንቸስተር ዩናይትድ አሰልጣኝ ሆነው በአሁኑ ሰዓት ደግሞ የጀርመኑ ክለብ ባየር ሊቨርኩሰንን እያሰለጠነ የሚገኘው አሰልጣኝ ሪክቲናክ ሁለቱንም ተጫዋቾች ወደ ክለቡ የመቀላቀል ፍላጎት እንዳለው ተገልጿል። እምቅ ብቃታቸውንም እንግዲህ በጀርመኑ ክለብ ቫየር ሊቨርኩሰን ቤት የማሳየት አቅም አላቸው ብሎ ያስባል። ለታክቲኩ ማመቼ ናቸው ና ሁለቱንም ተጫዋቾች ወደሁለቱንም ተጫዋቾች ወደ ባየር ሊቨርኩሰን እንዲያቀኑ ፍላጎት እንዳሳየ ነው ዛሬ የሚወጡ መረጃዎች የሚጠቁሙት። በቤልጂየም ፕሮ ሊግ የሚሳተፉ ክለቦች እና በፈረንሳይ ሊግ የሚሳተፉ ክለቦች ከማንቸስተር ዩናይትድ ዳጊ ተጫዋች የሆነውን ሴኮኮኔ ላይ ፍላጎት አሳይተዋል። ብዙ ክለቦች ሴኮኮኔን ኮኔን በውሰቱ የመውሰድ ፍላጎት አላቸው። ሴኮኮኔ ኮኔ ሲውዘርላንድ ሊግ ላይ የሚሳተፍ ላውዘን የተባለ ክለብ የሚሄድ ሰፊ እድል አለው። ላውዘን የሚባለው ክለብ በሰርጂም ራት ክሊፍ ኩባንያ በኢኒዮስ ስር የሚተዳደር የሲውዘርላንድ ክለብ መሆኑ ይታውቃል። እንግዲህ ተጫዋቹ እምቅ ብቃት እንዳለው የሚታወቅ ጉዳይ ነው። ከወዲሁ እንግዲህ ብዙ የአውሮፓ ክለቦች ተጫዋቹን ከማንቸስተር ዩናይትድ ለመቀማት ሃሳብ እንዳላቸው ነው። እንግዲህ ዩናይትድ የእውነት ይህንን ተጫዋች ለሌላ ክለብ አሳልፎ የሚሰጥ ከሆነ የሚያስቆጭ ዝውውር ነው ተብሎ ነው የሚገመተው። ምክንያቱም ተጫዋቹ ምን ያህል አቅም እንዳለው ከወዲሁ እያሳየ ይገኛል። ተጫዋቹ እንግዲህ እንግዲህ ለታዳጊ ድንም ሲጫወት እጅግ አስገራሚ እንቅስቃሴ ነው እያሳየው፣ እንግዲህ ድል ሲሰጠው ምን ያህል ፖቴንሻል እንዳለው በግልጽ አሳይቷልና ማንቸስተር ዩናይትዶች እንዲህ በቀላሉ ተጫዋቹን ይለቁታል ተብሎ አይታስብም። ማንቸስተር ዩናይትድ የቤኔፊካውን ግብ ጠባቂ አናቶሊ ትሩቢን ላይ ፍላጎት አሳይተዋል ሲል የፖርቹጋሉ ሚዲያ ጆጎ ዘግበዋል። ሁለት ሜትር የሚረዝመው ዩክሬናዊ የ23 ዓመት ወጣት ግብ ጠባቂ 40 ሚሊዮን ዩሮ የገበያ ዋጋ ያለው ሲሆን ማንቸስተር ዩናይትድ ታዲያ ይህንን ድንቅ ግብ ጠባቂ በፖርቹጋሉ ክለብ ቤኔፊካ የማስፈረም ፍላጎት እንዳለው ተገልጿል። ግብ ጠባቂ በቤኔፊካ ቤት በጣም አስገራሚ ብቃትን ማሳየት ችሏል። በማርኬት ቫሉ እንግዲህ 40 ሚሊዮን ዩሮ ነው። ማንቸስተር ዩናይትዶችም እንግዲህ ይህንን ግብ ጠባቂ አስፈረም ከፍተኛ ሆነ ስራ እንደሚሰሩ ነው የሚታወቁ ማንቸስተር ዩናይትዶች እንግዲህ በክረምቱ የዝውውር መስኮት አዲስ ግብጽ ጠባቂ የማስፈረም ፍላጎት አላቸው። እንግዲህ በዘንድሮ የውድድር ዘመን አንድሪ ኦናና በማንቸስተር ዩናይትድ ቤት ጥሩ የሚባል ጊዜን እያሳለፈ አይገኝም። ዩናይትዶቹም ቢሆኑ በግብፅ ጠባቂ ስተት ብዙ ዋጋዎችን እየከፈሉ ይገኛሉ። ታዲያ የማንቸስተር ዩናይትዶች ሀሳብ የሆነው አዲስ ግብፅ ጠባቂ በክረምቱ የዝውውር መስኮት ወደ ክለባቸው መቀላቀል እንደሆነም ተገልጿል። ብሩኖ ፈርናንዴስ እና ገርናቾ በዛሬው ጨዋታ ይሳተፋሉ። ተጫዋቾቹ ለጨዋታው ዝግጁ ከሆኑና ካልተጎዱ እነርሱን አጫውታለሁ። የቡድኑ ሚዛን ለመጠበቅ እየሞከርኩ ነው። ተጫዋቾች የተሻለ እንዲያደርጉ የማድረግ ኃላፊነት የእኔ ነው። እኛ ትልቅ ቡድን አለን፣ ሰራተኞችም ጭምር ይህንን ተጠቅመን ተጫዋቾቻችንን ማሻሻል አለብን። በዚሁ አጭር ጊዜ ውስጥ ብዙ ቦታዎችን ማካላል አለብን። ለምሳሌ ማሌዥያ ደርሰን ወደ ማረፊያ ሆቴላችን ካመራን በኋላ ለአንድ ሰዓት ብቻ ነበር ያረፍነው። ከአንድ ሰዓት በኋላ ልምምድ ማድረግ ችለን ነበር ሲሉ ነው የማንቸስተር ዩናይትድ አሰልጣኝ የሆኑት ሮበን አሞሪም የተናገሩት በዛሬ ሁለትም እንግዲህ ሁለተኛ የፕሬዝን ጨዋታቸውን የሚያደርጉ ይሆናል። መልካም ውጤትን እንመኛለን። የማንቸስተር ዩናይትድ ግብ ጠባቂ የሆነው አንድሪ ኦናና እንዲህ ሲል ስለ ሮበን አሞሪም ተናግሯል። ሰዎች ሮበን አሞሪም ችሎታ የሌለው መጥፎ አሰልጣኝ ነው ብለው ይጠሩታል። ነገር ግን ሮበን አሞሪም ሀሳብ ያለው አሰልጣኝ ነው። የራሱን አጫወት ለመተግበር የሚጽር በራሱ የጨዋታ ፍልስፍና የሚጸና ሰው ነው ሲል ተናግሯል። እኛ ከሱ የጨዋታ ፍልስፍና ጋር መላመድ መቻል ይኖርብናል ሲልም እንግዲህ ካሜሩናዊ ግብፅ ጠባቂ አንድሪ ኦናና ተናግሯል። እንግዲህ ይህ ግብፅ ጠባቂ በክረምቱ የዝውውር መስኮት ማንቸስተር ዩናይትድን የመልቀቅ እድሉ ሰፊ ነው። ጥሩ የሚባል ጊዜን ከማንቸስተር ዩናይትድ ጋር እያሳለፈ አይደለም። በተለይም ደግሞ የጀርመኑ ክለብ ባየር ሊቨርኩሰን የግብፅ ጠባቂው ዋነኛ ፈላጊ እንደሆነ ይታወቃል። ታዲያ በክረምቱ የዝውውር መስኮት ግብጽ አባጊው ማንቸስተር ዩናይትድን የመልቀቅድሉ ድሉ ሰፊ እንደሆነም ተመላክቷል። ታዋቂው የሚዲያ ተቋም ዘ አትሌቲክስ በአሁኑ ውድ ታዋቂው የሚዲያ ተቋም ዘ አትሌቲክስ በአሁኑ ውድ ዋጋ ያወጣሉ ያላቸውን ክለቦች በደረጃ አውጥቷል። በዚህም መሰረት ማንቸስተር ዩናይትድ አራት ነጥብ ሁለት ቢሊየን ፓውንድ ዋጋ ያወጣል በሚል ሶስተኛ ደረጃ ላይ መቀመጥ ችሏል። በደረጃው ላይ ከማንቸስተር ዩናይትድ በላይ ሆነው የተቀመጡት ብቸኞቹ ክለቦች ሪያል ማድሪድ አምስት ነጥብ ሁለት ሁለት ቢሊየን ፓውንድ ዋጋ የተተመነ ሲሆን ማንቸስተር ሲቲ ደግሞ በ4.24 ቢሊዮን ፓውንድ የዋጋ ተመን ላይ ተቀምጿል። እንግዲህ ማንቸስተር ዩናይትድ እንደሚታውቀው እጅግ መጥፎ የሚባል ሲዝንን እያሳለፈ ነው። ነገር ግን እንደዛም ሆኖ በሶስተኝነት ደረጃ መቀመጡ ጥሩ የሚባል ነገር ነው። ውድ የዚህ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በዛሬው ዕለት የወጡት መረጃዎች እነዚህን ይመስላሉ። በአዳዲስ መረጃዎች እስክንገናኝ ድረስ መልካም ሉሉት ሰመኘው